ሄድን ልክ በር ላይ እንደደረስን፣ እሱ ድንጋይ ነበረ ትልቅ ድንጋይ መስቀል ዚ አካባቢ በፊት እና ያቺ ድንጋይ ላይ ቁጭ አለ። አንኳኳ እና ግባ ላይ እኔ አንኳኳ ሳንኳኳ ምንም የለም ነው ሁለተኛ ዙር አንኳኳ ሳንኳኳ ተከፈተ። ከዛ ልክ በር ሲከፈት ያየሃት ሴት ሻሽ እና ነጠላ ለብሳ ያለች ሴት ናት። ጤና ይስጥልኝ አልኩ። ጤና ይስጥልኝ አል። እህተ ማርያም ፈልጌ ነበር አልኩ። እኔ ነኝ እህተ ማርያም አሉ። እግዚአብሔር ይመስገን ደስ አለኝ። ተገጋሉና ሊገለገሉ ፈልገው ነው አሉ። አዎ በእንደዚህ ቀን ተመለሱ አሉ። እሺ ብዬ ተመለስኩኝ፣ ሄድኩኝ፣ ቤት ገባው። ከዛ በሶስተኛው በአራት ቀን ብቻ በሳምንቱ ይመስለኛል ሄድኩኝ። ተመልሰን ከቲ ከመርሻ ጋር ሄድን እንደተለመደው፣ ወንድሜ ያቺ ድንጋይ ላይ ማለት እሱ ቶሎ ቶሎ ይሄድ ነበር። እሱ በጣም ከአገልግሎት ላይና ያቺ ድንጋይ ላይ ቁጭ አለ። ግባህን አለኝ። አንኳኳ፣ ሳንኳኳ ተገልጋይ ነበረችት። እሷ ናት የከፈተችልኝ።